ያጋፍጣሉ። ስለዚህ እኔ ማድረግ ያለብኝ አላለም። ወላሂ አላለም። ያመረነ አሎሽ እ እንደዚህ ብሎሻል የሚል ሰው ከመጣ ችግር የለብኝም። አልተሳ አልገባም ነው ያለው። ኖ ኖ ኖ ኖ፣ የሆነ ነገር ብሎኛል፣ የሆነ ስድብ ተሳድባልና በጣም ነው የደበረኝ። ገባ ምንም ባልሰማከው ባላየከው ነገር አሁን ዛሬ ሰው ሄዳ ተንቀልቅላ አፋን በከፈተችበት ነው ይሄ ሁሉ ነገር የመጣባት ማለት ነው። መጀመሪያ መጀመሪያ ስለዛ ነገር ሹ እኔ ቆይ አዳምጪ። እኔ ስለኔና ስለኔ እናውራ እንጂ እኔ ስለሌላ ሰው አያገባኝ። እሱ የእናንተ ጉዳይ ነው። አንዳንድ ጊዜ ሳስበቃ አዳምጪ። እኔ አሁን ሁን አዳምጪ። እኔ አሁን ምን አለ መሰለሽ ሁሉም ዚህ ሚዲያ ላይ ያለው ለእኔ ቲክቶክ ደሞዝ የሚከፍለኝ ነው የመሰለኝ። እኔ ከማንም ሰው አልገባም ምን አገባኝ በሲጽ እኔ የራሴ የሆነ ራሴ የምንቀሳቀስበት በብሄርተኝነቱ ሰላሳ ሰዓት የሚያከራክረኝ አጀንዳ አለ። አሁን ከማንም አልገባም ከአንቺም ወደ አንቺም አልመጣም ወደ እዛም አልሄድም አያገባኝም። እኔ የምጠራበት ምክንያት አሁን ብዙ ሰው ፖስቶ በዚህኛም በኩል አንተ ተሳድበሃል ብላችሁ እ በዛም ተሳድበሃል ተብዬ የሀገር ጋራ ለሚሰድብኝ እኔ ማንም አልደረስኩም። እኔ ብሄርተኛ ነኝ። እሺ ጸብ አልገባም፣ ምን አገባኝ። አንተ ብሄርተኛ ነህ? አይደለም አዎ፣ እኔ ብሄርተኛ ነኝ። እሺ ብሄርተኛ ከሆንክ ከነዚህ ቡዶች ደም ጠጮች ደም ልጠጡኝ ስትል አንተ ለምን አትቆም? ብሄርተኛ ብሄር ማን ነው የእሷ እንደሚጠጣው እኔ ኤልሽዬ፣ አስወጡኝ ከእንደዚህ አይነት ነገር። እኔ አንቺን አልተናገርኩም። የተናገርኩት ስምሽን አንስቻለሁ። ስምሽን ያነሳው ከኤልሻዳይም ከአንቺም ከማንም አልሆንም እንጂ ያልኩት ሌላ ነገር ካለ ጠይቁኝ። አሁን እኔ እንደዚህ አይነቱ ተኳካ ነገር ውስጥ እኔ ወንድ ነኝ፣ በቃ ወንድ ነኝ። ማንኛችሁ ምን ስሜን ጠርታችሁ አጥፍታል ካላችሁ ስሜን ጠርታችሁ ስደቡኝ፣ ያን ጊዜ እመልሳለሁ። እሱ ነው ያለኝ። እኔ ያለኝ መልሴ ይሄ ነው። ከዚህ ውጭ እኔ ማንም ሰው አያጥራኝ። እኔ በሴት ጽም ማንም አይመለከተኝም። ማንም ጸብ አልገባም። አመሰግናለሁ። ሰድቦኛል የምትይበት ሪከርድ ምናምን ካለሽ ይቀጣለሁ። አይቻለሁ። ሪከርድ ጆከ አይቻለሁ። ይሄ ነው ጨዋታ ይጣንደው ምንድን ነው አንቺ ደግሞ የሚታደርግሽ? እየሰሞኗ መቼ ነው የት ነው አላየሁም። ዛሬ ጠዋት እንዴት የስካይን ስልክ ቁጥር ፖስት አደረገች። ስንት ነገር አፏን ስትከፍት ቆይታ፣ ወንድ ልጅ እኮ ነው የምትሳደበው። ስድብ ስቶሪ ላይ ገብተሽ እዩ የምትሳደበው ስድብ ማለት ነው፣ ከአፏ የሚወጣውን ቃል። እንዴት ፖስት ተደረግኩ ብላ እሪ ስትል ሰው ሰብስባ ዋለች። መጀመሪያ ማን ነው የሱን ስልክ ፖስት ያደረገው? እሷ ለምን በምን ምክንያት እስካይ ለምን ገባ እዚህ ጉዳይ ላይ? እኔ የኔ ሰፖርተር ስለሆኑ ማል ማት ነካው ሰው አለ እንዴ? ሰው እናት አባቷ ተፋቱ ትላለች። እኔ እኮ ስለ አንቺ እናት አባት እኮ ማውራት እኮ ከብዶኛ አይደለም። የባልሽ ፎቶ እንዳለኝ እኮ ታውቂያለሽ እኮ። ስለ አንቺ እናት አባት ማውራት ከብዶኛ አይደለም። የአባትሽ የእናትሽ አሁን ያገባት የኔ ፎቶ ምናምን አጥቼ እኮ አይደለም፣ እንዳንቺ ስላልሆንኩ አንቺ ስለምሻል ጠፍቶኝ እኮ አይደለም። አንቺ እኮ አወጣለው እንትናን እንደዚህ ያሻትን እ እኔም እኮ አለኝ እ እ ብዙ ማወጣው ነገር እኮ አለ ወይዘሪት ሰበነው እኔም እኮ በጣም ብዙ ማወጣው ነገር አለ። እንደ ከእኔ ጋር የተጣላሽው ከእኔ ጋር ጨርሽ። እኔንማ ምንም እንደማታደርጊ እኔ ላይ ምንም እንደማታመጪ ታውቂያለሽ። ሰው አስገድላለው እዛ ኢትዮጵያ ቀል ማን ኢትዮጵያ ሰው ማስገደል ቀላል ነው ያለሽ ለሄለንም እኛና ደን ደስ ተለምን ነው። እሺ ሂዱልኝ ቤቷ ብለሽ ማን ነው ኢትዮጵያ ሰው ማስገደል እንትን ነው ቀላል ነው ያለሽ። እስኪ እኔ አንብሎክ አርግኝ። እኔ አድራሻዬ ከነ ቤቴ ልከልሻለሁ። እኔ የምኖርበት አፓርትመንት አይደለም ማንቺ አንቺ የምትልኪያቸው። እኔ ራሴም አይዲያ ሳይቼ ነው የምገባው። ህግ አለኮ ኢትዮጵያ፣ እኮ ህግ አለ። ህግ የሌለ መስሎሽ ነው ለማን አስገድላታለሁ ብለሽ እንደጻፍሽ ታውቂዋለሽ። ስቶሪ ላይ አድርጌው ነበር። ለማን እንዳልሽ ታውቂዋለሽ። እንደው አንቺ ማለት ነው አስገድልሽ፣ ማሳየት አለብሽ። እኔ የአባዘር እኔ የእንትና ልጅ እኔ እንትና አይደል የምትይው? አስገድልሽ፣ ማሳየት አለብሽ እንዴ። ፎሎወሮችሽ ይጠብቁሻል። ሶስት መቶ ምናምን ሺህ ሰው ይከተልሻል አይደለ? ያልሽውን ማድረግ አለብሽ። ያልሽውን ማድረግ አለብሽ። እኔ ይጠብቅሻል አምብሎ ከርግኝ ኔ እልክልሻለሁ አድረሽ ምንም የትም ሳትሄጂ ሄጂ ከዛ ንት ቁጭ ምንም ጠብቅሽ ከዛ ደግሞ ሊያስገድሉኝ ነው አንቺ ታመጩ አንቺ ታሮጩ አሉልኝ እኔ እኮ አንቺ ቤተሰብ ጋር ስትሄጂ አንቺ ቤተሰብ ጋር መሄድ አቅቶኝ አይደለም የአንቺ የአባትሽ የእናትሽ የእንጀራ እህቶችሽ ፎቶ ጠፍቶኝ አይደለም ምን ምን ምን ምንድን ነው ምን አደረጉኝ እነሱ በምን ደረሱብኝ? በምን ደረሱብኝ? እኔ እነሱን ማስገባው እዚህ ውስጥ አላስገባም እንጂ ጠፍቶኝ አይደለም። እኔ ግን ስራ የሚገባኝ እኛን ለማስገደል በጣም ይዤ የእነሱ የሆነ ነገር ደግሞ ፖስት ሲደረግ፣ ህግ ያለበት ሀገር ላይ ነው የምንኖረው። ወንድ የሆነ ይጠቀም? ማለት ከተማ ነው ይኮን ያለ ነው። እኛ እኮ ዲሞሳዊ ይገታናል እንዴ? በመጀመሪያ የሰውን ፕራይቬት ለምን ታወጣላችሁ? ከተጣላችሁ የተጣላችሁትን ሰው መሳደብ እንጂ ሀገር ምን አስፈለገ? ሰው ስትነኪ ደግሞ ያም ሰው እንደሚመልስልሽ ማሰብ አለብሽ። አሁን እስካይጋ ሄደሽ በዚህ ደረጃ ወንድ ልጅ የማይሰደብ ስድብ በዛ አፍሽ እንደዛ ስትሳደቢ ስትጸዳጅ እሱ አሜን አሜን እያለ የሚቀበልሽ ነበር የመሰለሽ? አሃ እኔ ልሳደብ ዝምበሉኝ ዝም በሉኝ፣ እንደዛ ነው። ቆይ እዚህ ውስጥ ያላችሁ ሦስት ሺ ሰባ መቶ ሰዎች አላችሁ፣ ስለ እውነት ጥያቄ ልጠይቃችሁ። ተው ጥላቻችሁ፣ የምትጠሉ የምትጠሉን ሰዎች እንዳላላችሁ እና ስለ እውነት ልጠይቃችሁ አንድ ጥያቄ፣ እውነት ሃይማኖት ካላችሁ ስለ ሃይማኖታችሁ ልጠይቃችሁ። አንድ ሰው ከአንድ ሰው ጋር ከተጣላ ከዛ ሰው ጋር ነው እንጂ መጨረስ ያለበት ገስት ገብቶ ያወራው ጊፍት የሰጠውን ሁሉ እየተወጣ መሰደብ አለበት ለምሳሌ አሁን ለምሳሌ የኢቤስ ጋዜጠኛዋን ቃል ኪዳን ከነባሏ ነው ተለጥፎ ያየሁት ሰድባት ማለት ነው እስኪ ቃል ኪዳን የሰደበችሽን እስቲ አንቺ አውጪና ስቶሪሽ ላይ ለጥፊ ወይ ፖስት አድርጊ ወይ እናንተ የእሷ አሽከሮች ፖስት አድርጉ። ቃል ኪዳን እሷን ስሰድባት ካለ ለምን እዚህ ቤት ገዝት ገባች ተብሎ ነው የተሰደበችው። መጥፎ ነገር አላወራች። ያወራችው ስለ አሜሪካ ኑሮ ነው ሌላ ነገር አይደለም። አታያይዙ። እዚህ ውስጥ ያላችሁ ሰዎች የሌለ ነገር ተነስተዋል እንዴ። በአቤል ነው እንዴ እየሆነች ያለችው ልጅቷ እንዴ? እኔ ያረፍኩበት ሪዞርት መጣ። ሊያ እኔ ያረፍኩበት እኔ ኩሪፊቱ ነበርኩኝ። ሁለት ሳምንት ከቆየሁ በኋላ ነው እሱ የመጣው። ገብተው መናገር ይችላል። መጣ ከእሷ ጋር ስለተጣላው ብዬ እኔ አቤልን ከእሷ በፊት ነው የማውቀው። የዛሬ ስንት ዓመት ነው የማውቀው። እኔ ተገናኘን፣ አየሁት፣ ሰላም አልኩት። አይ ከእሷ ጋር ከተጣላ ሰው ጎብስ እንደዚያ ማለት ነበረ። እንዴሌት ልጅ አይደለም ስለዚ እያንገበገበሽ ያለው የእሱ ጉዳይ ነው። መጣ ሰላም አልኩት፣ በቃ አለቀ። እንዲ ልትታነቅ የደረሽ እኔ እንደዚህ እንደምትሆኝበት በደንብ ቪዲዮ ምናምን ሰርቻ ያሳይሽ ነበር። እኔ ምንም አልመሰለኝም፣ ሹ የምታደርጊው አልመሰለኝም። አንቺ ሰው ቤተሰብ ጋር ስትሄጅ፣ አንቺ ታርተሽ ነው እንዴ? ወይ ከሰማይ ወርደሽ ነው? አንቺም እኮ ቤተሰብ አለሽ እኮ እንዴ! አንቺም እኮ ቤተሰብ አለሽ። አንቺ በሄድሽበት ልክ መሄድ ቀላል እኮ ነው። አንቺም ቤተሰብ አለሽ፣ እናት አባት አለሽ። አልበቀልሽም እኮ አለሽ፣ ቤተሰብ አለሽ፣ ዙሪያሽ ላይ ሰዎች አሉ። አንቺ ዙሪያ ያሉትን ሰዎች እኮ አታክማረቅ። ቀላል እኮ ነው። ሊያ፣ አንቺ ጋር መቶው ስንት ሰው ይጽፋል? በጣም ብዙ። አንድ ነበረች እያለ ስንት ሰው ይጽፋል? በጣም ብዙ ሰው ለእኛም እንደሚጽፉ ለሷም እንደሚጽፉ ለኛም ይጽፋሉ። ሰኛ ስለ እኮ ምንም አናውቅም። ስለብዙ ብዙ ነገር ብዙ ነገር አለ። ሲጀመር ቤተሰብ መግባት የለበትም። እዚህ ውስጥ ያላችሁ ስለንገራችሁ ጥቃቅንና አነስተኛ የምትሳደቡ ስትሳደቡ ላችሁ ደሩ ስለ እውነት አይምሯችሁ የሚሰራ ከሆነ የምትወዷት ከሆነ የምታከብሯት ከሆነ ሰው ጋር ስትደርስ እኛን ትስደበን ችግር የለውም። እኔ ያው እኔ ቪው ነኝ ስራ ነኝ ዶላር ነኝ ዩቱብ ላይ ስለኔ ካላወራች ምንም ነገር ቪው ላይ ኖራት ይችላል ታውራ። ግን ቤተሰብ የሰውን ሰው መጥቶ ባወራ ቁጥር ከዳኝ አሁን ኩማን ባለፈው ስትሰድቡት ነበር። ካያችሁን የምንድነው ያልኩት ውጣ እንደምትሰድቡት ስለማቅ ማለት ነው። ቃል ኪዳን ገባች ገባጭ ቃል ኪዳን ስትሰደብ ነበር አንዳንዴ። ለእውነት ተናገሩ፣ እራሳችሁን ታዘቡ። አይታችሁ ማለፍ የሚባል ነገር አለ እንዴ? ማለት እኛን ትሳደብ በቃ። በጣም ብዙ ደጋፊዎች አሏት አንክድም እኮ ደግፏት። ግን ፐርሰናል እሷ ናት ሰውን እያዋረደቻለችው። እኔ ቪዋለኝ እባክሽ፣ አንቺ ነሽ ነገሩን ያባባሹ። ለምን አባሽ ነው ነገሩን ያባባስኩት? አቤል እና ኤልሻዳይ ተገናኝተው አልክለም ተንበርክኮ ውስኪ ከፍቶላታል። ይሄው በፊት ለፊታው ነው የምነግርሽ። ምን አባሽ እንዴ። ሊው አዳምጪኝ። ንገር እስኪ ጠጡ ማለት ተዝናኑ ማለት ሌላ ነገር አደረጉ ማለት ነው። እንዲዳነስ ሊው አዳምጪ። አሁን ማለት ነው እሷ የምትመካው። ቪዋለኝ እንደዚህ። ይኸውልሽ እሷ ምን አሁን ምንም ሳልሰድባት ነው ይሄው። ብሎ ማያዩ እሷን መሳደብ ጀምር። ከዚህ በላይ ሰው ይገባ ቪው ምንም አልፈረሰ። ተሳዳቢ ሰው ሁልጊዜም ተመልካች አለው። ኦፍ ኮርስ የሚያውቁሽን እያንቺን እንደዚያ በአንቺ ልክ ብሰድብሽ በጣም ብዙ ሰው ይገባል። እያይ ተመልከች። ተሳዳቢ ሰው ስድብ ያለበት ቦታ ሁሌም ቪው አለ። ድራማ ያለበት ቦታ ሁሌም ቪው አለ። አንቺ ሲጀመር በህይወትሽ ሰላም የለሽም። አሁን ለምሳሌ ከእኔ ጋር ያለብሽን ችግር ብትፈቺ ከሌላ ሰው ጋር ትጀምራለሽ ከሌላ ሰው ጋር ከሊያ ጋር ያለሽን ችግር ብትፈቺ ከሌላ ሰው በህይወትሽ ሰላም ኖሮሽ አያቅ። አንቺ ከማን ጋር ሰላም? ሲጀመር እንዳልኩሽ ነው። ከኔ ጋር ብትታረቂ ከሌላ ሰው ጋር ትታያለሽ። ከሌላ ሰው ጋር ብትታረቂ ሰላም የለውም። ህይወትሽ ሰላም የለውም። ሁልጊዜ ድራማ ላይ ያለች ሰው ነሽ። እኔ አርፌ አንገቴን ደፍቼ ጌም ስለምጫወት ነው እንጂ እቺ እንደዚህ ምናምን። ተመልከች ቪው፣ ምንም ከባድ ነገር አይደለም። ስድብ ነው ቪው የሚጠይቀው? ወይ ድራማ እቺን እንትና ጥሯት፣ እንደዚህ ቆርጣችሁ ላኩላት ምናምን እያልኩ ብሳደብ አንድ ስድብ ካፌ አልወጣም። ብሳድብሽ ኖሮ ደግሞ በደንብ ሰው ይገባል። ገባሽ? ስድብ ድንቁርና ማይምነት ነው የሚጠይቁ። ሌላ ምንም ስድብ እውቀት አይጠይቅም። አቤት የእንትና ስድብ እኮ ኧረ አያስብልም ስድብ። ስድብ ያዋርዳል። ስድብ ቆሻሻ ነው እንጂ ከእሷ የምትሳደበው ስድብ እንዴት አይነት ልጅ ናት አያስብልሽም ስድብ መስደብ ብፈልግን ነው አጥብ አጥም አሰጣሻለሁ። ታውቂዋለሽ፣ አፌ መስደብ ብፈልግ ያንቺን ቤተሰቦች ማውጣት፣ ያንቺን ቤተሰብ ማዋረድ ብፈልግ ሁሉ በእጃቸው ሁሉ ሊያ ታውቃለች። ማን ምንሽ እንዳለ ሊያ ታውቃለች። እኔ ግን እንደዛ አላደርግም። ምን አደረገኝ እኔ ያንቺን አባት ውጥቼ ምን አደረገኝ? ያንቺን ባላ አውጥቼ ይኸውና ምን አደረገኝ? ባልሽ እኔ ችግሬ ከአንቺ እኔ አይቶኛል፣ አግኝቼዋለ፣ አውርቼዋለ። ምን አደረገኝ? እኔና ነው የአንቺን አባት የአንቺን ባል እንደዚህ እያልኩ የምሳደበው እና ልክ እስካይ ጋር የምሄድሽበት እንትን ምንም ሌላ ምክንያት ኖሮሽ አይደለም። እስካይ ጋር ሄደሽ ሰደብሹ፣ ስቶሪ ላይ አድርገዋለሁ፣ ስልክ ቁጥሩ ላይ ጥፍላቸዋለሁ፣ ስ ስልክ ቁጥሩን ስቶሪች ላይ ለጠፍሽ፣ አድራሻሽን አውጥቶ ለጠፈ። የአንቺ እንትን ምንድነው? እኔ ልናገር ሰው አይናገረኝ፣ እኔ ልናገር ሰው አይናገረኝ። አንድን ሰው የሆነ ነገር ስታደ- ሌሎችንም ሞክሪ ይመልሱልሻል። ሰው ሲመልስልሽ ግን እንትን አትበይ፣ አትንጨርጨሪ። ያስገድሉልኝ ምን ሌሉኝ? ስለመገደል የጻፍሽውም ያወራሽውም አንቺ ነሽ። ያወጣዋለሁ፣ ቴክስትሽን ለማን ምን እንደጻፍሽ ታውቂያለሽ። አስገድላታለሁ። እኔ የእሷን በህይወት ነው የምፈልጋት። ማንሽ አንቺ እስኪ አንድ ጸጉሯስ እኔ አምብለው ከአርግኝ እልክልሻለሁ። አድራሽ አድራሻይ በህይወት ነው መፈልጋት እሷን አምብለሽ የላክሹ፣ ለማን ምን እንደጻፍሽ ታውቂያለሽ። አንቺ ነሽ ስለ እንደዚህ አይነት ወሬም ወሬ ሞሬ ጀመርሽ። ላይቭሽ ላይ ሪከርዱም አለ። ኢትዮጵያ ሰው ማስገደል ቀላል ነው ስትይ ለሄለን እኮ እኛ ነን ሄድንልሽ። አይደለም ሰው ልታስገድይ ማለት ነው። ለሄለን ካልሄዳችሁልኝ ሄዳችሁልኝ ብለሽ ስትለምኚ እኛ ነን ሄድንልሽ እና መጠኔ ይልሽ እኔ መቼ ማለፍ አታሽ ከኔ ጋር እንደፈለግሽ ሁኚ፣ ግን ሰው ስትነኪ ይመልስልሻል። ያ ሰው ሌላ ሰው ስትነኪ ይመልስልሻል። ያንን ሁሉሽ እንችለው ያየኝ ይችላል። እኔ ምን እላለሁ ብዬ ብዬ ጨረስኩኝ እኮ እነዚህ ሰዎች እኮ። እናንተ ኮመንታተሮች መጀመሪያ አስተውሉ፣ ከመናገራችሁ። የምትወዷት ከሆነ ሌላ ሰው አትናገሪ፣ እሷን ስደዋ አትበሉ። ከእንደገና ስደብ ለምትሉት ባለመሳደብ ፈሪነት አይደለም። ባይዘዊ ላይክ አፍ በመክፈት በጣም ቀላል እኮ ነው፣ ግን ምሳደብ ጨዋታ ስንጫወት እናንተ አሽሙረኛ ትላላችሁ፣ እነሱ አፋቸውን ሲከፍቱ ግን በጣም ጀግና ትላላችሁ። በጣም ታስቁኛላችሁ። እስኪ አውጥተን የተሳደብንበትን ሪከርድ እያወጣችሁ ለጥፉ እና ከእሷ የምትሳደበውን ስድብ እያወጣችሁ ደግሞ እዩት። ለራሳችሁ ለህሊናችሁ መስክሩ። ለሰው አይደለም ለእኔ አይደለም። ግን በስድብ ማንም ጀግና ይባልም። ጀግና በአካል ሲገጥም ነው ጀግና የሚባለው። በመሳደብ ደረጃ በመዝለፍ ደረጃ ያለ ስም ስም በመስጠት ደረጃ ከእሱ የለም እንትን በቃ፣ እኛ ደግሞ በራሳችን ሙድ የፈለግነውን ማለት እንችላለን፣ ማውራት እንችላለን፣ መጫወት እንችላለን፣ መሳቅ እንችላለን፣ ሙድ መያዝ እንችላለን። መብታችን ነው። የግድ አፍ ለመክፈት አልኳችሁ፣ ቀላል የአፋችሁን ስትከፍቱ እንደዚህ ተዘብዝባችሁ ትመጣላችሁ፣ ከአፋችሁ መጥፎ ቃል ሲወጣ ትመጣላችሁ። ደስ ሲል ስድቧ፣ ጨዋቷ ብለ ታዳምጣለን። ግን ያ አይደለም ማንነት ነገርኳችሁ። ባለፈው ምን አላችሁ እናንተ እኔ ጋ ይህ አባት ያነቅተሽባት እንደዚህ ምን ምን ማለት ነው? ሪያሊቱን የተናገርኩት አለ እንዴ። ከዛም በኋላ ግን የእሷ አካሄድ ግን ስድብ ነበረ። ይሄ እውነት ለህሊናችሁ የምታወሩ ከሆነ ማለት ነው። የሞተችውን እናትሽን ከመቃብር ቆፍሬ እረግጣታለሁ፣ ልጅሽ በሽተኛ እንደዚህ እያለች ስትናገር እሷ ጨዋናት ለእናንተ ማለት ነው። እንደሷ እኔ መሳደብ አቅቶኛ አይደለም ግን ሰውጣ የሚመለከተኝ ማህበረሰብ አለ የሚቆጡኝ ቤተሰቦች አሉኝ። ባለጌ አፍሹ አታበላሽ የሚሉኝ ቤተሰቦች አሉኝ። ስለዚህም አላረገውም። መሳደብ በጣም ዚ ቀላል ነው። በጣም በጣም በጣም አፍ ማሞጥሞጥ በጣም ቀላል ነው። ሲቀጥል ደግሞ ስድቡም ፀቡም ከእኛ ጋር ከሆነኛ ነው መናገር እንጂ የመጣውን ሰው እሺ፣ ቃልዬ መክሰስ አትችልም። አሜሪካ ሀገር አሜሪካ ሀገር ነው እኮ የምትኖረው። ቃልዬም ትችላለች እኮ ክብሯን እንደዛ እየረገጠች የኤቤስ ጋዜ ዘጠኛ ቃል ኪዳን እያለ ስሟን ስትጠራ መክሰስ ችላለች። ስትማሩ ታስተውላላችሁ። እነሱ እሷን ስትነኩ፣ አይ እሷን ነክታችሁ ነው ቃል ኪዳን ነክታታለች፣ ተናግራታለች። ከባሏ ጭምር እያዋረደቻት ነበር ሚዲያ ላይ ወጥታ። እሷ መብት አላት፣ ሌላ ሰው መብት የለውም። ይሄ የሚባለው ሰውዬ ቪዲዮ ፎቶውን ታውቁታላችሁ። ቪዲዮ ወጥቶ ተናግሯል። ቃል ወጥቶታል። የኤልሻዳይ ጊፍተር ነው አደለም? እሱ መሰደብ ስልኩ አለኝ እንደዚያ አለኝ ማለቱስ አያስቀጣም አያስከስስም። እንዴት ነው ግን የምታስቡት እናንተ? እንዴት ነው የምታስቡት? ጌታ ነገርኳችሁ። እኔ መጫወት ባለብኝ ሙድ እጫወታለሁ፣ መናገር ባለብኝ ሙድ እናገራለሁ። ነገር ግን አፌን ከፍቼ በስድብ ቪዲዮ አልሰራም። ይህንን አስረግጬ ነው የምነግራችሁ። ፍራቻ ለምሳላችሁ መታችሁ ሞክሩ፣ ምን ያህል ፈሪ እንደሆን ግን ታዩታላችሁ። ከዛም በኋላ ማለት ነው በተቀረ ግን ይሄ ላይክ አሙት ሟጭ ነኝና እኔ እንደዚህ ነኝና ምናምን ማሙት ሙት በጣም ቀላል ነው። በጣም በተቀረ እናንተ የምትኖሩበት ሀገር ሕግ ይከበራል፣ እኛ የምንኖርበት ሀገር ሕግ አይከበርም። እኛ ሀገር ላይ ስንቀመጥ ይዛትብናል። እናንተ ስትቀመጡ የምትቀመጡበት ሀገር ላይ ደግሞ ሰው ሲዘትባችሁ ሕግ አለ። አንዳንዴ አስተውሉ፣ አስተውሉ። ሰውን ለመጉዳት ቀላል ነው። ባይዘዌ በጣም በጣም ቀላል ነው። አሜሪካንም ኖርሽ ኢትዮጵያ ቀላል ነው። አንቺን መጉዳት ቢያቅተን ያንቺን ዘሮች ፈልገን እንጎዳለን። ይህን ማመን አለብሽ። ስለዚህ ስለመጎዳዳት ሲቀጥል የትኛው እርስትሽን የትኛው ማንነትሽን ነክተን ነው ትዘላላችሁ? የፈረደበት የአማራ አለ በአማራ ስብ ትመጣላችሁ፣ ጎጥ ትከፋፍላላችሁ። እኔ እንደዚህ በንትን እንትን ስለሆንኩ እንደዚህ ስለሆንኩ ለንትን እንደዚህ ራሳችሁ ታመጡትና ራሳችሁ ነገሩን ታፈራርሱታላችሁ። በራሳችሁ መዋጋት ተናገሩ እያየን እየወጣላችሁ። እኔ እንደዚህ እኔ ነገር ስሉ ማንም ብሄርን ጠርቶ የተጣላ የለም። ማንም ዘርን ጠርቶ የተጣላ የለም። ግን እናንተ የጎጥ ጸብ ምናምን ለማስመሰል እምትሮጡትን የምትወዷት ከሆነ እንደዚህ አይነት ነገር ባትፖስቱ። የአማራ ክብር ካላችሁ እንደዚህ አይነት ነገር አትፖስቱ። ይሄም አማራ ነው ያም አማራ ነው። በዚህ አማራ እሷ እንደዚህ ስሉ ለራሳችሁ አለማፈራችሁ ነው እንደዚህ ብላችሁ ማሰባችሁ ራሱ። እርግጠኛ ነኝ ፊደል የቆጠራችሁ ሰዎች ብትሆኑ እንደዚህ አትሉ። አንድ ግለሰብ በተጣላ ቁጥር የሆነን ብሄር አታካ አድርገ እኔ እንደዚህ ስሉ፣ መጀመሪያ እኛም እንደዛ መስሎን ተሸውደናል፣ እኔም ተሸውጃለሁ። ግን ማንም በብሄር የተጣላ የለም፣ ማንም በዘር የተጣላ የለም። እየመጣችሁ እሷ እኮ እንትን ስለሆነች ነው ምናምን ኩሽ ኩሽ የማይመስል ነገር አታውሩ። ጸብ ከኔ ጋር ከሆነ እኔን እንደ ልብሽ መስደብ ትችያለሽ፣ መናገር ትችያለሽ። ግን ለእናንተ ለእናንተ ሲሆን ቀላል ነው፣ በጣም ቀላል ነው። የእኛን ቤተሰብ ማዋረድ፣ የእኛን ቤተሰብ መሳደብ፣ የእኛን ልጆች መሳደብ፣ የሚያውቁን ሰዎች መሳደብ። እከካም አንቺስ ነው ያልሺው። እከክ ነገርኩሽ እኮ ቢያንስ ባጠገብሽ ስድብ ከመሰለ ያሉ ሰዎችን አክብሪ፣ ቤተሰቦችን አክብሪ ማለት ስድብ ከመሰለ ደግምልሻለሁ። አሁንም ነገርኩሽ፣ እኔ ማከብራቸው ቤተሰቦች አሉኝ። ሰ ለፍሽን ግን ጀግና አያስብልሽም። አንዳንዴ ፊደል እንደቆጠረ ሰው የምታስቡ ከሆነ አስተውሉ። የማታስተውሉ ከሆነ ግን ገና ለገና የቲክቶክ በጎች አሉኝና ውሉልኛል ብላችሁ ብዙ ርቀት ባትሄዱ ጥሩ ነው። ዌብሳይት ይ ኦፍኮርስ ው ግን አሁን ደግሞ ተነስተው እሷ እንደዚህ ስለሆነች ነው እንደዚህ የሚሏት ምናምን። ኧረ እባክህ ኧረ እባክሽ እንደዚህ ስለሆነች ነው ምናምን አይደለም፣ በፍጹም ማንም ሰው የማንንም ሰው ብሔር ጠርቻይን የተሳድብ ያለቅ የማንንም ሰው አንቺ ማ የታገልሽበት እኮ እየወጣ እናንተ እንደዚህ የሰው ብሄር በማንቋሸሽ ነው አንቺ መታገልሽ። በምላስ ትግላለሽ፣ እንደ አላውቅም ነበር ኤኒዌይስ፣ እንትን እንዳትዪ ከዚህ በኋላ አይ ዶንት ኬር፣ የፈለግሽው ነገር አድርጊ። ሲመለስልሽ ግን እንዳታለቅሽ፣ እንደዛሬ ጠዋቱ እንዳት ጮሂ። ሰው የሆነ ነገር ስታደረገ ይመለስልሻል። ሁም ብሰድብኝ ይመለስልሻል። እነሱ ደግሞ እሱ በዛ ልክ ሰድበሹ፣ አራሻሽን ፖስት አደረገብሽ ትክክል ነው እያልኩ አይደለም። አንቺ የሚያደርግሽው ግን ትክክል አይደለም፣ እና ምንም አላደረገሽም። ባይዘዌ ሳድቦሽም ምንም አድርጎሽም አይደለም አለ ቴክስትሽ ላይ የጎንደር ጠልምን። እሱ ጎንደርን ጠልቶ ምናምንም አይደለም፣ የኔ ሰፖርተር ስለሆነ ብቻ ነው የምትናደጅ። ትናደጃለሽ፣ ትናደጃለሽ፣ በጣም ትናደጃለሽ። እና አትናደጂ። የሆነን ሰው የሆነ ነገር ስታደርጊ ሪስፖንስ አለ ሁልጊዜም መልስ ጠብቂ። አትናደጂ፣ በቃ አትናደጂ። አንቺ ህይወትሽ ሰላም የለውም እንዳልኮች ነው ቅድም። ሁል ጊዜ ድራማ ውስጥ ያለች ሰው ነሽ፣ ሁሉ ጊዜ ጥላ እያለች ሰው ነሽ። ህይወትሽ ሰላም የለውም፣ ስለዚህ አትናደጂ።